ሲሆን የአስራ ስድስት ዓመት ልጅ እያለሁኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበረ። ከዛሬ ድረስ እንደ ህማም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነው እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ኦርቶዶክሳውያን እንደዋላችሁ እንደምቀረባችሁ እንደቆያችሁ፣ አሜን። ወደ ባህር እግዚአብሔር ስሙ አጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁን። እናቱም እመቤታችን ወላዲተ አምላክም ትክበር፣ ትመስገን። ቅዱሳን ምዕራቅ ቅዱሳን ጻድቃን ቅዱሳን ሰማዕታትም እንደየክብራቸው ክብርና ምስጋና ይድረሳቸው። ዘማሪት ዮርዳኖስ ሁላችሁም ታውቋታላችሁ። በዘጠኝ ዓመቷ ነበረ መዝሙር የጀመረችው። ነገር ግን በ16 ዓመቷ ለአገልግሎት ስትሄድ በገጠማት ሁኔታ እጅግ በጣም ተሳቃ ወደ ተሐድሶ መናፍቃን እንድትሄድ አስገድዷታል። በሰዓቱ ምን ገጠማት የሚለውን ያው አብረን እና የሚው ከእሷ አንደበት ማለት ነው። በሁለተኛ ደረጃ መዝሙረ ዳዊትን ስንደግም ከየት እስከየት ነው በቀድማ ማንበብ ያለብን የሚል አንድ አንድ ጥያቄዎች እሰማለው። እኔንም ጥያቄ ነበረ። ነገር ግን ይህም አባቶች ያስተካከሉት አለ፣ እሱም የምናይ ነው የሚሆን። በሶስተኛ ደረጃ በአንድም በሌላ መንገድ ቅድስት ቤተክርስቲያን፣ መንግስቱ ቢሆን፣ ሌላም ቢሆን፣ ሰይጣኑ ቢሆን ይህችን ቤተክርስቲያን ለማፍረስ ነው የሚጣጣረው እና ነገር ግን አትፈርስም። ምክንያቱ ምን ይሆን የሚለውን እናያለን። ከማረፋችን በፊት አንደኛ የስራ ማስታወቂያ አለን። ሪፖርት ያደረጃ ደግሞ የጥንቃቄ መልእክት አለ። እነዚህ ሁለት ነገሮችን አይተን ቀጥታ ወደ ፕሮግራም ነው እምወስዳችሁ። አሁን ወደ ስራ ማስታወቂያ እንሄዳለን። ክፍት የስራ ቦታ ማስታወቂያ። በኑሮ ውጣ ውረድ ለተቸገራችሁ፣ ምንም ብትለፉ አልሞላላላችሁ፣ ብዙ ነገር ለተሰነካከለባችሁ የስራ ማስታወቂያው ለእናንተ ነውና እንኳን ደስ አላቸው። የስራ መደቡ ንስሐ መግባት ነው። ተፈላጊ ችሎታ በአብ በወልድ በመንፈስ ቅዱስ አንድ አምላክ ሥላሴ አዳኝነት በድንግል ማርያም አማላጅነት በቅዱሳን ተራዳይነት የሚያምን የሥራ ልምድ ዜሮ ዓመትና በአንድ ልብ ሆኖ የሚመጣ ደሞዝ የዘላለም ሕይወት ጥቅማ ጥቅም ሰላም፣ ጤና፣ ደስታ፣ እረፍትና ሌሎች ተጨማሪ ብዙ ጥቅሞች የሚያገኙበት የመመዝገቢያ ቀን ዛሬ ሆኖ የመመዝገቢያ ቦታም በቅድስት ቤተ ክርስቲያን ካህናቶች ጋር። ማሳሰቢያ፣ አመልካቾች ለመመዝገብ ስትመጡ ወደ ኋላ የማይመለስ ልብ በክርስቶስ ፍቅር፣ በጾም በጸሎት በስግደት ልትኖሩ እንደሚገባ አውቃችሁ መሆን አለበት። ተጨማሪ ደግሞ አጽንኦት ልሰጡት የምንፈልገው ጉዳይ የሥራ ማስታወቂያው ከመነሳቱና ምዝገባው ከማለቁ በፊት ይህን የመሰለ እድል እንዳያመልጣችሁ ፈጠን ፈጠን በሉ። የተወደዳችሁ የአለትዩ መርሃ ግብር ተከታታዮች የግንዛቤ ማስጨበጫ መድረክ አይተን እንመለሳለን። ቤተሰቦች ጊዜው ከፍቷል፣ ልጆቻችሁን ተቆጣጠሩ። የምትመለከቱት ሕፃን ልጅ ይጠፋና ቤተሰብም ይፈልጋል። ነገር ግን ይህ ልጅ የተገኘው እጅና እግሩ ታስሮ ሳጥን ውስጥ ተደርጎ የገዛ ጎረቤቱ ቤት ውስጥ ነው የተገኘው። ይህንንም ተግባር እንግዲህ የፈጸመችው ይቺ ሴት ስትሆን በአሁኑ ሰዓትም እንግዲህ በቁጥጥር ስር ውላለች። ይህ ድርጊትም የተፈጸመው በካምባ ከተማ ውስጥ ነው። ቤተሰቦች ልጆቻችሁን ተቆጣጠሩ። የነበረውን ነገር ቢከብድም የአስራስድስት ዓመት ልጅ እያለውኝ አገልግሎት ተብዬ ተጠርቼ ተደፍሬ ነበረ። ዛሬ ነው ሚዲያ ላይ የማወጣው የእኔን ጉድ። እስከ ዛሬ ድረስ እንደ ህመም ሆኖ እንደ ቁስል ሆኖ ውስጤ ተቀብሮ ያለ ነገር ነው እና አስቸጋሪ ነው በጣም አገልግሎት ተብዬ ተጠርቼ ነው ይሄ በደሌ ደረሰብኝ እና ያማል ግን ወደ ሲያመኝ ሄድኩኝ። ይ እንደዚህ እንደዚህ ያደርገኛል ስላት እንደ ስቲ ሐኪም ቤት ሲታይ ጽንስ ተፈጥሯል ተባለ። ከባዱ ነገር ዘመድኩን ስለ እኔ ተጋፍቷል። ቀሲስታ እነዚህ ሶስት ቁልፍ የሆኑ ሰዎች በህይወቴና በዙሪያ አብረውኝ ነበሩ። በቃ እነዚህ ሰዎች ነው። ግን የቤተክርስቲያንን ክብር አሳልፎ ላለመስጠት ዝም ተባለ። ዝም በይ ተባልኩኝ። በቃ ዝም በይ ማለት እንደቀላል ነገር ሳይሆን ግድ የለም እግዚአብሔር በጊዜው ነገሩ እንደሚያስተካከል እርግጠኛን ብለው እኔም ነገሩን አልገፋሁበትም። ሆነ ማድረግ ትኩረት ያደረጉት ልጅ ላይ በኋላ ላይ በቃ ነገሮች እየከበዱ ሲሄዱ አገልጋዮች ወሬውን ሲያበዙት መመኑን ይሄንን ሲሰማ መቆም መቆጣጠር አልቻልኩኝም። ተነስቼ ወጣሁ እና ደግሞ የትምህርት ማለመብሰል ደግሞ ነበረ፣ የእግዚአብሔርን ቃል አለማወቅ፣ እንደገና በዕድሜ ማለመብሰል፣ የቤተክርስቲያን ትምህርቶችን አለማንበብ ስለነበረ ዝም ብዬ አይ ይሄ መንገድ ከሆነማ ብዬ ተነስቼ ወጣሁኝ ማለት ነው። የመጀመሪያ መውጫ መንገዶችን የከፈቱልኝ እነዚህ ነገሮች ናቸው። ሁሉ ጉባኤውን የጠሩኝ በሰዓቱ ሌላ በቀል አስበው ነው እና እነሱ ቀደሞኝ ሄዱ። አንድ እህት አለች ወላይታ ላይ የምትቀበል አገልጋዮችን፣ እሷ ቤት አደርግ፣ ከዛ ጠዋት አሳፈረችኝ። ወደ ጅንካ ቀይ አፈር ዳገት ላይ ስንደርስ መኪና ተገለበጠ። በሰዓቱ ብቻዬን ነው የተረፍኩት፣ ከአርባ ስድስት ሰው ሰውሞ ሳጥን ያሉት ሁሉ እዚህ ሞት ተርፈሽ ነው ተርፈሽ። የተወደዳችሁ የአለት ቲዩብ ተከታታዮች፣ እህታችን ዮርዳኖስ የገጠማት እጅግ በጣም አደገኛ ነው። እሷ ለአገልግሎት ነው የሄደችው፣ ነገር ግን በአገልጋይ መደፈር፣ እንዴት ያስቆጫል! እንዴት ያማል! እንዴት ያማል! ስለዚህች እህታችን በሰዓቱ ብዙ ወንድሞቻችን ወይም መምህራን የቤተክርስቲያን መምህራን እንዳግዟት ያው ከራሷ ገልጸዋለች። ነገር ግን ስላልቻለች ያው ታድሶ መናፍቃ ሄዳለች፣ ከዛም ያግዟት ነበረ ነገር ግን ለዘጠኝ አስር ዓመታት ክርስቶስን እዛ ቦታ ስላላገኘችው ክርስቶስ እዛ ቤት ስለሌለ ያው ተመልሳ ወደ ቅድስት ቤተክርስቲያን መጥታለች። እንኳን ደህና መጣ እህታችን። ክርስቶስ የሚፈልገው የጠፉትን በጎች ነው። ኦርቶዶክሳውያን እችን እህታችን ለልጆቿም ለእሷም ጭምር አባት፣ እናት፣ እህትም እንዲሁም ወንድም እንድንሆናት ያው ጠይቃናለች። መሆን የሚጠበቅብን ከችግሯ አላቀን የእሷን ዝማሬ እምንሰማበት ጊዜ እንዲመጣ እግዚአብሔር ቅዱስ ፈቃድ ይሁን። የኢትዮጵያ ቤተክርስቲያን ሁሉ መከራ የመጣባት ማትፈርሰው ሲባል ታሪኩ አንድ እና አንድ ነው። ምስጢሩ ለካን አንድ ያደረገን ቅዳሴው ኑሯል። የትኛውም ቤተክርስቲያን በደሳሳ ጎጆ ያለውም በህንፃ በወርቅ ቢሰራም፣ በዕለቱ የሚዘመረው በእለቱ የሚቀርበው መዝሙር ያሬዳዊ መዝሙር አንድ ነው። አንደኛው መጽናት፣ ሁለተኛው አንድነት፣ ሶስተኛው ደግሞ ምስጢሩ እናታችን ድንግል ማርያም በተገኘችበት ስለምንጸልይ ነው። ማንበት ነው። ማን ወድቀው መርቅዱስ ማይ ለየን ሁል ጊዜ እኛ ጋር የሚኖረው ድንግል ማርያም ባለችበት ጉባኤያችን፣ ቅዳሴያችን፣ ጸሎታችን፣ አንድነታችን፣ መዝሙራችን ድንግል ማርያም በተገኘችበት ስልም እናደርገው አንበተንም እንኳን ደስ ያላችሁ። ድንግል ማርያምን ለምንድን ነው አጥልቀው የሚጠሩ? ዲያግሎስ እንኳን አደገኛ እኮ ነው። ፍሬው ያለ የሚገኘው እዚያ ነው። ይህን ያለ የሚያሰረቀ ያሰረቀችው ምክንያቱና እሷው ነች። ብዙ ነገር የፈረሰው የዲያብሎስ መንግስት የፈረሰው የዲያብሎስ መንግስት የታጣው ምክንያት ህድህን የሆነችው ይህን ዓለም ለርቅ ያቀረበችው መሰረት መሰረተ ህይወት ተብላ የምትነገረው ድንግል ማርያም ነች። በአጠቃላይ መረጥዱ ስም የተገኘው የወረደው እና የሚገኘው ወይም እሷ ባለችበት ቦታ ነው። ይህን ሰይጣን ያውቃል። አጥብቆ ግድ ጠላቱን አጥብቆ መንቀብ ስላለበት አጥብቆ በአንድም በሌላቦት ሰው ላይ እያደረ ድንግል ማርያምን ክብሩ ዝቅ ለማድረግ ጥረት ያደርጋል ይሳካል ይሳካል ወይ? ምናልባት ይቀል ይወድቅ እንደሆነ ነው እንጂ ተፈጥፍቶ ሰማያ ሰማያት ይወድቅ እንደሆነ ነው እንጂ፣ ድንግል ማርያም የጌታ እናት ናት፣ እናት ናት። በመጨረሻ መዝሙር ዳዊት ስንት ደግም ከመዝሙር ዳዊት ከስንት እስከ ስንት ቁጥር መቼ ቀን የሚለውን በቤተክርስቲያናችን መዝሙር ዳዊት እንዴት ይደረሳል የሚለው ቤተክርስቲያናችን አባት ቅዱስ ያሬድ የዳዊትን መዝሙር ለሰባቱ ውለታት እንዲሆን ክፍሎ አስቀምጦ ልናል። በሰኞ ዕለት ቤተክርስቲያናችን እንደምታዘን ከመዝሙር አንድ ጀምሮ እስከ መዝሙር 30 ያሉትን እንድንጸልይ ታስተምረናለች። በዕለተ ማክሰኞ ደግሞ ከመዝሙር 31 እስከ መዝሙር 60 ያለውን እንድንጸልይ ይነገረናል። በረቡ ከመዝሙር 61 እስከ 80፣ በዕለተ ሐሙስ ደግሞ ከመዝሙር 81 እስከ መዝሙር 111 ያለውን እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ አርብ ከመዝሙር 111 ጀምሮ እስከ መዝሙር 130 ያሉትን ዝማሪዎች እንድንጸልይ ቤተክርስቲያን ታስተምረናለች። በለተ ቀዳሚት ሰንበት ወይም በለተ ቀዳሚ ደግሞ ከመዝሙር 130 እስከ መዝሙር መቶ ሃምሳ ያሉትን ዝማሬዎች እንድንጸልይ እንድንዘምር ቤተክርስቲያን ታስተምረናለች። በለተሁ ደግሞ ከጸሎተ ነቢያት እንዲሁም ከማህሌ ማህሌ ዘሰለሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻለን ቤተክርስቲያናችን ሌላ አማራጭ አስቀምጣልናለች። 150ውን መዝሙር በ15 ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ አስረኛው መዝሙር ድረስ ያለው፣ ለምሳሌ ከመዝሙር አንድ እስከ መዝሙር አስር ያሉት ዝማሪዎች ወይም ያሉት ጸሎታት ንጉስ ተብሎ ይጠራሉ። በልዩ ስማቸው ደግሞ ፍካሬ ተብሎ ይጠራሉ። በጣም እንደተማራችሁበት አልጠራጠርም። ለሁሉ ማህበረሰብ ተደራሽ እንዲሆን ላይክ እያደረጋችሁ እንድጀምሩ አዲስ ለሆናችሁ ሳብስክራይብ እንድታደረጉ እያሳሰብኩ ይቀጣዩ አበሌ ለሀሳብ እስከምንገናኝ እቸርን ሰንብት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን።